ሀይሚ፣ እንደቀልድ የጀመረችው ነገር እጅግ በጣም አሳሳቢ ደረጃ ላይ ደርሶ እያየ ነው እንገኛለን። እንግዲህ ከብሩህ ጋር ዛሬ በጣም በከባዱ ተጣልተዋል። ሀይሚን በጥፊ እስከ መማታት ደርሳለች ማለት ነው። በጣም ከባድ ነው። የተኛውን በሬ ቀስቅሰው ቀስቅሰው አደረጉት አውሬ ነው የሚባለው። እንደዛ ነገር ነው ሀይሚ በዚህ ልክ ምንድን ነው ያስጨከናት ነገር ምንድን ነው? በዚህ ልክ ብሮክ ላይ ልታይበት፣ ልታገኝበት የቻለችው እኔ ሳምነህ ከድሃኝ እያለች ነው የምትገኘው። ወይም ደግሞ የደረሰችበት ትልቅ እውነት እንዳለ ኢቭን በሰው ሰምታ እንዳልሆነ በራሷ በማስረጃ የተደገፈ ነገር እንዳገኘችበት ተናግራለች። ብሩክም ይህንን ነገር እንድትነግረው ብትለምነውም እሱ ግን ምንም ነገር እንዳልተፈጠረ ኢቭን ምንም የሚያውቀው ነገር እንደሌለና የተፈጠረውን ነገር እንድትነግረው ቢጠይቃትም ሃይሚ ከዚህ በኋላ ሁለተኛ እድል አልሰጥህም ብላ ወደ ሚዲያ መምጣት ሳልፈልግ ነው የመጣውትኝ፣ መናገር ያለብኝ ነገር ስላለ ነው። እኔን ድብቅ ነሽ እያላችሁ ብዙ ሰዎች ብዙ ነገር ትሉኛላችሁ። ዛሬ ግን እውነታውን እወቁት ብስትል እንግዲህ በቪዲዮ መጣለች። ብቻ ከበድ ያለ ነገር ተፈጥሯል። ከባድ ነው። ህይወት አሳሳቢ ነች። ህይወት ከባድ ነች። በነገራችን ላይ ፍቅርም ኑሮም ትዳርም ሲባል ምንም አልጋ ባልጋ የሆነ ነገር የለም። በጣም ብዙ ጊዜ ትጣላላችሁ። ለምን መሰላችሁ? የማትወዱት ሰው፣ የማታፈቅሩት ሰው ለዛ ሰው ምንም ቦታ ባይኖራችሁ የእውነት እረ ገደል ይግባ ገደል ትግባ ብላችሁ ጥላችሁ ትታችሁ ለመሄድ ውሳኔ ላይ ለመድረስ በጣም ቀላል ሊሆን ይችላል። ነገር ግን የምትወዱት ሰው ደግሞ የሆነ ጥፋት ሲያጠፋ በጣም አስቸጋሪ እና ከባድ ነው የሚሆነው ለምን ያን ሰው ማጣት አትፈልጉማ ጥፋት ካለበት ደግሞ ያን ጥፋቱ ይዞ እንዲቀጥል አትፈልጉም ስለዚህ በጣም ከባድ አጣብቂኝ ውስጥ ትገባላችሁ ሌላኛው ደግሞ እንግዲህ ሀይሚ ስትናገር እንደሰማዋት እንግዲህ አንተና እኔ ስራን ያገናኘን ስራን ያገናኘን እያለች በተደጋጋሚ ስትናገር ነበረ ብሮክ ደግሞ እንደዚህ አይነት ነገር አትናገሪ ስራ አይደለም ስራ ብቻ አይደለም ያለን ነገር እያላትም ይገኛል እና ምንድን የተፈጠረው ነገር ሀይሚና ብሮክ ዛሬም የተጀመረ ነገር አላቸው ገና ያልተቋጨ ገና ጅምር የሆነ ነገር አለ ወይስ ደግሞ ሙሉ በሙሉ ወደ ፍቅር ገብተዋል የሚለው ነገርም ዛሬ ላይም ጥያቄ እንዲፈጥር ሆኗል በአጭሩ ምንድን ነው የተፈጠረው ነገር ሀይሚና ብሩክ መሀል ላይ የተፈጠረው ነገር ምንድን ነው ወደሚለው እንግዲህ ሀሳብ እንሰጥበታለን መጀመሪያ ግን እንደት ናችሁ የተወደዳችሁ የቻናላ ቤተሰቦች በያላችሁበት ሰላማችሁ ይብዛ እንግዲህ የሆነ ነገር ኮሽ ባለ ቁጥር ሀይሚን ለብቻ ትደግፋላችሁ፣ ብሩክን ለብቻ ትደግፋላችሁ፣ ሀይሚን ታጥባላችሁ። ሀይሚን ለብቻ ትደግፋላችሁ፣ ብሩክን ታጥቡታላችሁ ማለት ነው። እና እች ልጅ እንግዲህ ከባድ ነገር ባያጋጠማት ኑሮ ይህንን ነገር ልታደርግ ይህንን ነገር ልትወስን አትችልም ነበር ብያችኋለሁ በአጭሩ። ሀይሚን እንዲነብር ያደረጋት ነገር ምንድን ነው እና ያለውን እውነታ እኖራ በቅድሚያ መከባበር ለመከባበር ሀይሚን ልነግራት የምፈልገው ነገር ወንድ ልጅ ነው፣ የምትወጁ ልጅ ነው። ያ ጥፋት እውነትም ይሁን ውሸትም ይሁን አንቺ አይተሽም ይሁን ሳታይም ይሁን የሆነ ጥፋት ሰርቶ ከሆነ ይሄ ልጅ አብረሾ መቀጠል ከፈለግሽ፣ ወይም ደግሞ የእውነት የምትወዱ ሰው ከሆነ ለምን የፈለገሽ ጥፋት አያጠፋም፣ ልትናደጅበት፣ ልትበሳጭበት ትችያለሽ። ከዛ ውጭ ግን በጥፊ የሚያስመታ ነገር አለ ብዬ አላምንም። በምንም ተአምር እኔ ሁሌ የማልደግፈው ነገር የማላበረታታው ነገር እንዲዚህ አይነት ነገር ሲፈጠር ነው። ለምን ሴት ልጅ ወንድ ልጅ ላይ እጇን በምንም ተአምር ማንሳት የለባትም። ወንድም ሴት ላይ እጁን በምንም ተአምር ማንሳት የለበትም። የሰው ልጅ አህያ አይደለም። አህያንም እንኳን ዱላ አላስተካከላትም፣ አላስተማራትም። የእውነት ለመናገር ማለት ነው። ዛሬ ስትደበደቧት ብትውሉ ነገ ሌላ ዱላ ነው የምትፈልገው። ነገ ስትደበደብ ነው የምትውለው ና? በዛ አምናለው። ሀይሚ፣ በጣም ከባድ ጥፋት ነው ያጠፋሽው። ይህንን ጥፋት ደገምሽው፣ ከዚህ በፊትም እንደዚህ አይነት ነገር አድርገሻልና። በእርግጥ አንዳንዴ በጣም ስሜታዊ ስትሆኑ ብሩክ ላይ አሁን አይንሽ ላይ ፊት ለፊት በቃ የሆነ ጥፋት ሲያጠፋ ወይ ደግሞ የሆነ ነገር ሲያደርግ ብታየው ተበሳጭተሽ ልትማች ትችያለሽ፣ ኖርማልም ባይሆንም ግን ደግሞ እሺ ይሁን ተብሎ ይታለፋል። ይሄ ግን በስነ ስርዓት አስረጅኝ፣ ምንድን ነው ጥፋቴ፣ ምንድን ነው የበደልኩት፣ ምንድን ነው ያደረግኩት፣ አንችን የሚያስቀይም አንችን የሚያስከፋ ነገር ምንድን ነው ያደረግኩት ብሎ ስጠይቅሽ መመለስ ስትችኝ፣ ያንን ነገር አድርጎት ከሆነ አድርገዋል አላደረግከውም ብለሽ በደፈ ነው ልክ መለየት የፈለገ አይነት ሰው እንደሚናገረው ወይም ደግሞ በቃ ይሆናል አይደለም ከዚህ ያንን ነገር ማስቀጠል እንደማይፈልግ ነገር በቃ ሰበብ እንደሚፈልግ አይነት ሰው ሆንሽ፣ ሳይሆን ላይክ እንዲህ እንዲህ እንዲህ እንዲህ አይነት ነገር በማስረጃ አይቻለው፣ የተፈጠረውን ነገር አስረዳኝ። ኢቨን ከሴት ጋር እንኳን ተኝቶ የሆነ ነገር ሲያደርግ እንኳን ብትደርሽበት፣ በምንም ተአምር ደግሞ ብሩክ ይህንን ነገር አያደርገው፣ ጥፋት አያጠፋም ማለልሽም፣ ያጠፋል። ግን አንቺ እዚህ ጋር ቁጭ ብለሽ ደግሞ ተጠራጥረሻል። ሲጀመር ስህተቷን ልንገራችሁ እጅ ልጅ ማለት ነው። ስህተቷ ሁሌ ሀይሚን ተወቅሻለች፣ ልትሉ ወቀሳ አይደለም፣ ማስተዋል ስላለባት ነው። ክፍተቷን እየሞላውላት ነው፣ ችግሯን እየነገርኳት ነው፣ ጥፋቷን እየነገርኳት ነው፣ እንድትስተካከል እንድታስተካከል። መለያየትን ከማንም በቃ ስለማልፈልግ ነኝ። ሁለታቸው ተለያይተው ተራርቀው ማየት ስለማልፈልግ ስህተቷን ልነግራት ስለምፈልግ ነው። ምክንያቱም እስከነ ስህተቷ እየደገፍኳት እያበረታተዋት አሁን ይሄ ቪዲዮ ተሰርቶ ልክ ሀይሚ በሮክ በጥፊ ስትመታው ልክ እንደሆነች፣ ትክክል እንደሆነች አድርጋችሁ ሀይሚ ሀይሚ ሀይሚ ሀይሚ ይሄም ነበር ስትሉ የነበረው የሰው መውደድ አላት። በጣም ደስ የሚል ነገር ነው፣ የሚበረታታ ነገር ነው። ግን አንዳንዴ ችግሯን እየነገርናት ብንሄድ እየተሻለ ነው ብዬ ነው ማስበው። ምክንያቱም ለነገ ህይወቷ ስለሚጠቅማት ማለት ነውእና ምን ብላለች መጀመሪያ? ይህንን ነገር አለች። እርግጠኛ እኔ ከሴት ጋር የተገናኘ ነገር ነው፣ መቶ ፐርሰንት ባልላችሁም ከሴት ጋር የተገናኘ ነገር ነው። የሆነ ማስረጃ አሳይተውታል፣ የሆነ ቪዲዮ አይታለች አንደኛ የእውነት ለመናገር ሀይሚ በብሩክ መቶ ፐርሰንት እተማመናለሁ ብላ ከአንድ ሁለት ሶስቴ ተናግራለች። ግን ሰው የቱንም ያህል ብትወዱትም ብታፈቅሩትም በአንድ ሰው መቶ ፐርሰንት እርግጠኛ ልትሆኑ አትችሉም። መቶ ፐርሰንት እርግጠኛ ልትሆኑ የምትችሉት በአንድ አምላክ በአንድ በፈጠራችሁ ፈጣሪያችሁ ብቻ ነው። የሰው ልጅ መቶ ፐርሰንት ሊታመን አይችልም። የእውነት ፈጣሪ ብቻ ነው መቶ ፐርሰንት ሊታመን የሚችለው እና ዛሬ ላይ ግን እምነትሽ ጎዶሎ እንደሆነ አይቻለኝ እና አንደኛ ያንን ነገር ከሰው ተቀብለሽ ወይ ደግሞ ሰው የሰጠሽን ነገር አይተሻል። በቪዲዮም ሊሆን ይችላል፣ በማስረጃ በአይንሽ የሚያየሽ ነገር ሊሆን ይችላል። አንቺ የውስጥሽን በውስጥሽ አድርገሽ ይዘሻል። ግን ያንን ነገር በዛው በችግሩ ሰዓት ላይ እዛው ችግሩ ላይ ሆነሽ እንዲህ አይነት ነገር እንዴት ታደርጋለህ ብለሽ ፊት ለፊት ማፋጠጥ መያዝ ስት በውስጥሽ ደብቀሽ ሄደሽ፣ አንቺም እንድትጎጅ፣ ብሩክም እንዲጠራጠርሽ፣ ድብቅ እንዲሆንሽ፣ በቃ ሰው እንዲያስብ አድርገሻል እና ምንድን ነው ያልሽው? ይሄ ነገር ከኔ በፊትም ይሁን ከኔ በኋላም ይሁን እውነቱን እንዲነግረኝ እፈልጋለሁ ብለሻል። ያ ማለት በዛ ይሄንን ነገር ያድርገው አያድርገው ምንም ምንም እርግጠኛ የሆንሽበት ነገር የለም። ብቻ የሆነ ሰው የሆነ ነገር ነግሮሻል ወይ የሆነ ነገር አሳይቶሻል። ይሄ ነገር ደግሞ ምቾት አልሰጠሽም። ከባድ ነው በአጭሩ ማለት ነው እና ብሩክ እኔ ልንገራችሁ መቶ ፐርሰንት ነው ብላችሁ ዘጠና ዘጠኝ አይደላችሁም በምንም ተአምር ከሀይሚ ጋር ሆኖ ከሀይሚ ጋር እንኳን አይደለም ሌላ ሴት ጋር ሊሄድ ይቅርና ከሀይሚ ጋር እንኳን ሆኖ በዚህ ልክ እየተቀራረቡ፣ በዚህ ልክ ተለማምደው፣ በዚህ ልክ ተቀራርበው፣ በዚህ ልክ አብረው ውለው ከአንድ ቤት እየዋሉ እያደሩ እንኳን ምንም ነገር ያላደረጉ እናድርግ ብላ ስትለምነው ራሱ ያኔ ታስታውሳላቸኋ በፕራንክ ሰበብ አይሆንም እኔ እቅዳለኝ ህልማለኝ ያለው ወንድ ከሀይሚ ሌላ ሴት ፈልጎ አምጥቶ ሊተኛ አይችልም በምንም ተአምር ማለት ነው እና ይህንን ነገር ቢያደርገው እንኳን ቢያደርገው እንኳን ምን ነገር አለብሽ ግዴታሽ ነው በቃ ብሩክ እንዲህ ያደርገ ሰምቻለሁ አይቻለሁ ይሄው ባይኔ በብረቱ አይቻለሁ ማስረጃ ካልከኛው አመጣ ምንድነው የተፈጣ አስረዳኝ ያኔ እሱ መልስ ይጣ ያኔ እሱ እጨናነቅ ያኔ እሱ በቃ የፈለገ ነገር ይበልሽ እሱን ለማዳመጥ መሞከር ነበረብሽ ነገር ግን አንቺ ያደረግሽው ውሳኔሽ ምንድን ነው በእርግጥ ተናደሽ ሊሆን ይችላል ያየሽው ነገር በጣም ከባድ ሆኖ ሊሆን ይችላል። አንድ ነገር ተናግረሻል። እኔ ዝምታን የመረጥኩት አልሽ፣ መናገር ያልፈለግኩትኝ በቃ ለምትወዱት ሰው ስትሉ እሱን ላለማጣት ስትሉ ዝምታን ትመርጣላችሁ ብለሻል። እሱን እደግፋለሁ፣ አበረታታለሁ ብዙ ጊዜ በውስጥሽ የምትይዥው በቃ የተፈጠረው ነገር ከጎንሽ ያለን ሰው እንዳይጎዳው የሆነ ነገር እንዳይሰማው ስለምትፈሪ እኔ ብጎዳ ይሻላል እኔ ብቸገር ይሻለኛል፣ ብለሽ ቅድሚያ ራሽን አሳልፈሽ ስለምትሰጭ ነው። እሱ የታወቀ ነገር ነው። ግን ያ ነገር ደግሞ አጠገብሽ ያለን ሰው ይጎዳል፣ አንቺንም የሚጎዳ ነገር ነውና ብቻ የዛሬው ነገር በጣም አስቸጋሪ ና ከባድ ነበረ። ብሩክ አዝኗል፣ ከፍቶታል፣ ደብሮታል። ሀይ መናገር ያለባትን ነገር ሙሉ በሙሉ ባትናገርም ግን ደግሞ በብሩክ ምክንያት እንደተከፋች በብሩክ ምክንያት ብዙ የሰማችሁ ያየችው ነገር ለዘውን በማስረጃ እንዳለን የተናገረችው እሱ ምንድን ነው ጉዱ ነገ ከነጎዲያ መውጣቱ አይቀርም። ግን ደግሞ የመቶ ፐርሰንት እርግጠኛ ነገር ብሩክ የእውነት መናገር ማለት ነው። በምንም ተአምር ከሌላ ሴት ጋር ሊተኛ አይችልም። ከሀይሚ ምን ያጣው ነገር ስለሌለ ማለት ነውና፣ ታውቂያለሽ በእናንተ መሀል ብዙ ሰዎች ጣልቃ መግባት እንደሚፈልጉ የእናንተን ትዳር፣ የእናንተን ኑሮ፣ የእናንተን ህይወት ማበላሸት የሚፈልጉ ሰዎች ብዙ ሰዎች እንዳሉ ታውቂያለሽ። ግን አንቺን፣ ብሩክን በመሀላችሁ ክፍተት እንዲፈጠር ነው እያደረጋችሁ የምትገኙት። እና ተረጋጉ፣ ችግሮቻችሁን በውስጥ ገብታችሁ በውስጥ ይዛችሁ ተወያይታችሁ ችግሮቻችሁን ብትፈቱ እና ህይወታችሁን ብትቀጥሉ የተሻለ ነው። እና ጓደኛ ማቾች ለስራ የተገናኙ ምናምን ነገር አትበይ። ለሚያልፍ ቀን የማያልፍ ቃል አትናገሪ። ምክንያቱም ከዛ በኋላ ኮ ብዙ ርቀት ሄዳችኋል። ለስራማ ብዙ ኮ ጊዜ ተሰራችሁ ኮ ብዙ ነገሮች ብዙ ቪዲዮዎች ተፖሰቱ ዩትዩብ ላይ ብዙ ስራ ሰራችሁ። አሁን ላይ ግን ወደ ቁም ነገር የሄደ ህይወት ላይ እያላችሁ እንደዚህ አይነት ቃል መናገሩ ለብሩክም የሚሰብር ቃል ነው። መቼም የማይጠገን የሆነ የማይስተካከል ነገር ባትናገሪ፣ የዘላለም ጸጸትን ባትይዥ የተሻለ ነው ብዬ ነው የማስበው። ብቻ የእኔ ሀሳቤ ነው። ሀይሜ ብትረጋጊ፣ ብሩክም ያለውን ነገር ብትረጋጋ፣ ለራሳችሁ በውስጥ ብትፈቱ ችግሮቻችሁን የተሻለ ነው ብዬ አስባለሁ። ወይ ሀይሜም ብሩክም ምንም ነገር አይለያችሁ። አለመግባባት ይፈጠራል፣ ግን ደግሞ መቼም ማንም በምንም ሁኔታ አይለያያችሁ ብዬ ነው ሀሳብ አስተያየት የልሰጥ የምችለው። ከዛ በመቀጠል በጣም ዋነኛና ዋነኛ አስረግጬ የምነግራችሁ ነገር የሰው ልጅ በዱላ አይገራም፣ አይስተካከልም ሊስተካከልም አይችልም። በህይወቴ አብዝቼ የምጠላው ነገር መማታት መምታት፣ መማታት። በቃ እንኳን የምወደው ሰው ላይ እጄ ላነሳ ይቅርና የምጠላው ሰው ላይ ራሱ እጄ ማንሳት አልፈልግም። በቃ በንግግር መፍታት እየቻለን የተማረን ሰዎች አይደለን እንዲ ይህንን ነገር እንደ መፍትሄ መውሰድ የለብንም ብዬ ሀሳቤን ለመስጠት ነው። ስለነበረን ቆይታ አመሰግናለሁ። የእናንተን ሀሳብ አስተያየትን አስቀምጡ። ወዳቸዋለሁ።